ሲገለጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምረዋል። አዳዲስና ኦታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕስተ ዜናዎችን እነግራችኋለን። አብራችሁን ቆዩ። ካልዳነ ተፈናቃይ አንመልስም ስትል ፈትለወርቅ ገብረ እግዚአብሔር ወይም በቅጽል ስሟ ሞንጀሪኖ ተናገረች። በትግራይ ህዝብ የመከራና የጦርነት ማግኔት የሆነችው ሞንጀሪኖ ጥያቄ ይዘው ለመጡ ተፈናቃዮች የፌዴራል መንግስት የኤርትራ ሰራዊት ይውጣ የሚለው ትግራይ ለመውረር ነው ስትል ህዋት ሳይዲን ተፈናቃይ አንመልስም ብላ አንቅጩን ተናግራለች። ይህም በምን ጉዳይ ነው የሚለውን በዝርዝር እንመለስበታለን። ተያይዞ በተፈናቃዩ ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም ተቀባይነትም የለው፣ ስምረት ፓርቲ መግለጫ አውጥቷል። ይህም በምን ጉዳይ ነው የሚለውንም በሰፊው በትንታኔ ዜና የምናይ ይሆናል ና ርዕሰ ዜናዎች ይዘን ቀርበናል። አሁን ወደ ዝርዝር ጉዳዮች እንገባለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ለትግራይ ህዝብ የመከራየት ጦርነት ማግኘት የዋዥነችው ሞንጀሪኖ ጥያቄ ይዘው ለመጡ ተፈናቃዮች የፌዴራል መንግስት የኤርትራ ሰራዊትን ይውጣ የሚለው ትግራይ ለመውረር ነው፣ ህዋት ሳይዲን ተፈናቃይ እንመልስም ብላ ንቀጩን ተናግራለች። ሞንጀሪኖ እስከ ሀዘን እያንዳንዱ የትግራይ እናት ቤት ካልገባ ክብሪት መጫሯን የምታቆም አይመስልም። የኤርትራ መንግስት ካልወጣ ፌዴራል ይወረናል ስትል የሰሙት ሰዎች በድንጋጤ ደርቀው ቀርተዋል። መአት የሰብአዊ ጉዳት የፈጸመና እየፈጸመ ያለው የሻዕቢያ ሰራዊት አሁንም ጦርነት አጋጣሚ ተጠቅሞ ትግራይ የኢትዮጵያ ሰፋፊ መሬትን የያዘው ሻቢያ ሰራዊት ለምን ውጣ ትላላችሁ? በማለት ለተፈናቃዮች በሻቢያ ጉዳይ ለደረሰባቸው ትግራይ ያላት ስር የሰደደ ንቀት አሳይታለች። በዚህም ሳቢያ ህዋት ካልዳነ ተፈናቃይ መለስም በማለት የትግራይ ህዝብ አስር የማይሞሉ የህዋት አመራሮች በታች እንደሆኑ በግልጽ አሳይታለች። እነዚህ በፊት አቶ ጌታቸው ረዳ እነዚህ ሰዎች ተፈናቃዮች ለፖለቲካ መቆያ ነው የሚጠቀሙባቸው ብሎ ነግሮን ነበር። ይኸው የጥፋት ማግኔቷ ህዋት ከፖለቲካ ፓርቲነት እንደተሰረዘ የሚቆይ ከሆነ የተፈናቀሉትን እንዳይመለሱ እናደርጋለን ብላ ብዙ ስቃይና ውስጥ እያለውን ተፈናቃይ ከፌዴራል መንግስት ጋር የመደራደር ካርታ አድርገው ሊጠቀሙበት እንደፈለጉ እቅዳቸውን ተናግረዋል። በአንጻሩ ተፈናቃዮች ቁርጡን ተናግረዋል። ጦርነት የሚባል ነገር እንዳታሰሙ፣ ልጆቻችን ያስጨረሳችሁት ይበቃችኋል ብለው እናቶች ተናግረዋል። እናንተ እንዳንመለስ የማትፈቅዱ ከሆነ እኛ ቀጥ ብለን እንሄዳለን፣ እናንተኛ አልደላንም በማለት ተፈናቃይ እንዳይመለስ እየሰሩ ካሉ አንዱ ለሆነ ለጦርነት ማግኔት የሆነው ስሏት ነግረዋታል በዚያ በተባለ ለዚህም ከዚያ ዘመን ጋር የሻገት አስተሳሰብ ያላቸው አዛውንቶች የትግራይ ህዝብን በቃቸው ካላሏቸው በሌላ ማቆሚያ በለለው እርቂት እያመቻቹ እንደሆነ ከጦርነት በፊት እንደነበረው የእብደት ክፍለ ጊዜ እየተመላለሱ እንዳሉ የሚያሳይ ብዙ ምልክቶች አሉ። አሁንም በሰባራና በመሀይም ካልኩሌሽናቸው አስልተው ጦርነት ምቹ ጊዜ ነው በማለት ሚስኪኑን ወጣት ለዳግም ጦርነት ሊያውም በባዕድና የግርድና አገልግሎት ሊሰጡ ላይ ታች እያሉ ነው። ተፈናቃይ ከተመለሰ የትግራይ ህዝብ ለጦርነት ዓመት የሚያነሳሱበት ምክንያት ስለሚያጡ ህዝቡ ተነስቼ ሊሂድ ቢል እንኳ በተኩስ ከማስቆም አይመለሱም ነበር። ለሱ የተፈናቃዮች መንገላታት፣ የህፃናት ትምህርት ማቆም፣ የሴቶች ጥቃት ጉዳዮች አይደለም። የትግራይ ህዝብ እነዚህ የኃጢአትና የክፋት ማግኘት በቃቸው በማለት ይህን እብደት ማስቆም ታሪክ ኃላፊነት አለበት። ተፈናቃይ የፖለቲካ መቆያ አይደለም። ለዚችም ሀገር በጠመንጃ ፈሙዝ በመተገዝ ስልጣን መያዝ ማለት ማብቃት አለበት ብሏል አቶ ጌታቸው ረዳ። ከትግራይ ተገፍቼ መውጣቴ ወደ ስደት እንዳልሄድና አገሬን ህዝቤን ገልግልበት እድል የተሰጠኝ ይህ እድል እንዳገኘው ላመቻች ልኝ የፌዴራል ጠቅላይ ሚኒስትር አመሰግናለሁ ሲሉም ተናግረዋል። የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳይ አማካሪ ሚኒስተር አቶ ጌታቸው ረዳ በቅርብ ሰዓት ከቲቢኤስ ከተባለ የቴሌቪዥን ጣቢያ ቃለ ምልልስ አድርገው ነበር። ከአንድ ሰዓት ተኩል በፈጀ በነበራቸው ቆይታ በቅርቡ ከፌዴራል መንግስት ከተሰጣቸው ኃላፊነት፣ ስለ ትግራይ ጦርነትና ጦርነቱ በፕሪቶሪያ ሰላም ስምነት ካቆመ በኋላ በክልሉ ጊዜያዊ አስተዳደር የነበራቸው ፕሬዝዳንትነት ኃላፊ አስመልክተው ተናግረዋል። ሚኒስተር ጌታቸው ረዳ በቅርቡ በፌዴራል መንግስት ስለተሰጣቸው የስራ ኃላፊ ምን አሉ? ከትግራይ ተገፍቼ ወጥቼ ወደ ስደት እንዳልሄድ አገሬና ህዝቤን ማገልግልበት እድል ነው የተሰጠኝ። ይህም እድል እንዳገኝ ላመቻቹልኝም አመሰግናለሁ ብለዋል። የአፍሪካ ቀንድ ሰላም መሆን ከቀጠናው አልፎ ለኢትዮጵያ እፎይታ ይሰጣል። ዳግም ግጭት እንዳይቀሰቀስ የተቻለኝ ሁሉ እሰራለሁ ብለዋል። አሁን የተሰጠኝ ኃላፊነት ቦታ በአፍሪካ ቀንድ ዘላቂ ሰላም እንድኖር አማጩን እንዲሰራ ከፍተኛ እድል ይፈጥርልኛል ብለዋል። ይህም ከአሁን በፊት ግጭት እንዲፈጠር የነበረ የሚና ይበቃል። አሁን ከተመደብኩበት ቦታ በትግራይ በኢትዮጵያ እንዲሁም በአፍሪካ ቀንድ ሰላም እንዲሰፍን በመስራት ያለውን ጥፋት ለማካካስ እሰራለሁ ብለዋል። ሚኒስትሩ ጌታቸው ረዳ ወደ ሱዳን ላደረጉት የመጀመሪያ ጉብኝታቸው የፌዴራል መንግስት በቅርቡ የሰጠኝ ኃላፊነት በመወከል የመጀመሪያ ሰላም መልእክት ለማድረስ ወደ ሰሜንና ደቡብ ሱዳን ተጉዣለሁ። ጉብኝቱም ውጤታማ ነበር ብለዋል። ጠቅላይ ሚኒስትሩ የሰላም መልእክት ለአር ቡርሃን እንዲሁም ለሌሎች አመራሮች አድርሰናል። በሰሜንና ደቡብ ሱዳን የሚታይ የሰላም እጦት እንዲያበቃ ጠቅላይ ሚኒስትር አብይ አህመድ ያላቸው ልባዊ ፍላጎት በከፍተኛ አመራሮች አድርሰናል፣ መገዳደል እንዲያቆም መክረናል ብለዋል። ግጭት ለማስወገድ የሀሳብ ልዩነት በሰላማዊ መንገድ በጠረጴዛ ማራመድ ማስተናገድ እንደሚቻል ለሀገርና ለህዝብ መስራት እንደሚቻል የሀገር ልምድን በመጥቀስ ነግሬያቸዋለሁ። የትግራይ ግጭትና የግጭት አፈታት ትምህርት እንዲወስዱ ነግሬያቸዋለሁ ብለዋል። ጆፍ ስታሊን አንድ ሰው ከገደልክ ወንጀል ነው፣ ከሁለት ሰው በላይ ከገደልክ ወንጀል ነው፣ ሚሊዮን ሰው ከገደልክ ግን ቁጥር ነው ይሉታል ፖለቲከኞች። ለሰው ህይወት ዋጋ መስጠት አለባቸው። በወጣቶች ደም መነገር ማብቃት አለበት የሚል መልእክት አስተላልፈናል ብለዋል። በየአካባቢው ያሉ ኢትዮጵያን ስደተኞች ድህነት እንዲጠብቅ መልእክት አስተላልፈናል። ሚኒስትሩ ግን ስለ ትግራይ ፖለቲካ አክለው ምናሉ የሚለው ስልጣን እኔ ከያዝኩ ቅዱስ ነው፣ ሌላ ከያዘው እርኩስ ነው የሚሉ ፖለቲካ የእብዴት አካሄድ መገራትና መቆም አለበት ብለዋል በነዚች ሀገር በጠመንጃ አፈሙዝ በመታገዝ በመታገስ ስልጣን ለመያዝ ማለት ማብቃት አለበትም ብለዋል። የትግራይ ጦርነት በክልልም ሆነ በሀገሪቱ እንዲሁም ለሀጉራችን ትልቁ ትምህርት መሆን ይገባዋል። ትግራይም ሆነች ኢትዮጵያ ካለፈው ግጭት ያተረፉት ምንም ነገር የለም። የትግራይ ፕሬዝዳንት ሆኜ በሁኔታ አለመመቻቸት መስራት እያለብኝ ያልሰራሁት ብዙ ነገር አለኝ። ትግራይ ተመልሼ መስራት መቀሌ መኖር ነው የምፈልገው የትግራይ ህዝብ ሰላምና ድህነ እንዲጠበቅ አቅሜን አሟጥጬ ይሰራለሁ ብለዋል። ወደ ህዋ ከፍተኛ አመራር ቦታ የጠቆመኝ ያመጣኝ ስብሀት ነጋ ነው አንዳንድ የፖለቲካ ክፋቶች ስብሀት ነው የተማርኩት። ብለዋል አሁን ላይ ያለው የህዋት አመራር ከስህተቱ የማይማር ብቻ ሳይሆን ስህተቱን እንደ ሙያ ፕሮፌሽን የወሰደ የቆረጠ የደረቀ አመራር ነው ብለዋል። ህዋት 300 ሺህ አባላት አሉት በአመራር ግን የታደለ አይደለም ብለዋል። በህዋት አመራር ብቃት የለውም፣ መቀየር አለበት ምክንያቱም ይህ ነው የሚባል የለውጥ ስትራቴጂ የለውም። የህዋት አመራር 99 ነጥብ በመቶ የሚሆነው ጥፋት ገና አልተጋለጡም ህወሓት አመራር ሙሉ በሙሉ ከትግራይ ህዝብ ጫንቃ መውረድ አለበት። የትግራይ ህዝብ በማስያዝ መቋመር ይብቃው። ይህ እስኪቀየር ደግሞ ያለመታከት እታገላለሁም ሲሉ አብራርተዋል። ወደ ሁለተኛ ዜና ትንታኔያችን ስናልፍ በተፈናቃዩ ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነት የሚለው ስምረት ፓርቲ ገለጸ። ከ2015 ጀምሮ ተፈናቃዮች ወደ ቀያቸው ለመለስ የተደረገው እንቅስቃሴ አደናቀፈው ኋላ ቀሩ ቡድን ነው የነ ዶክተር ገብረጽዮን ገብረ ሚካኤል ቡድን ነው ለማለት ብሎ ገልጿል። የፌዴራል መንግስት ከፖለቲካ ፓርቲዎች ምዝገባ የተሰረዘ የህወሀት ቡድን የሚያካሄደው ፖለቲካ እንቅስቃሴ ህግና ስርዓት ማስያዝ ይገባዋል ላሉ ዲሞክራሲ ስምረት ትግራይ ወይም በአጭር ስምረት ፓርቲ ስምረት ፓርቲ በተፈናቃዩ ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነት የለም ሲል አስታውቋል። እንደ ሚኒስትር አቶ ጌታቸው ረዳ የሚመራው ዴሞክራሲ ስምረት ትግራይ ፓርቲ ይህንን ያለው በትግራይ ደረጃ ለሰባተኛ ጊዜ የተከበረው ሰማዕታት ቀን በማስመልከት ባወጣው ድርጅታዊ መግለጫ ነው። ፓርቲ በመግለጫው ከግንቦት 2015 ጀምሮ ለተፈናቅ ወደ ቀያቸው ለመመለስ የተደረገው እንቅስቃሴ አደናቀፈ ኋላ ቆር ቡድን ሲሉ የገለጸው ዶክተር ገብረጽዮን ገብረ ሚካኤል የሚመራው ህወሀት ብሏል። ቡድኑ ድርጅት ሳይድን የሚመለስ ተፈናቃይ የለም የጊዜ ቀዳዳ አመራሮች የትግራይ መሬት ሸጠዋል በሚሉ ሌሎች በሬ ወለድ ወሬዎች በማስፋፋት የፌዴራል መንግስት ነባሩ ጊዜያዊ አስተዳደር ከግንቦት 2015 ጀምሮ የያዙትን እቅድ ሙሉ በሙሉ እንዲደናቀፍ አድርገዋል ሲል ስምረት ህወሀትን ከሷል። ስምረት ፓርቲ ቡድን ተፈናቃዮች ወደ ቀያቸው መመለስ ይቅርና ህወሀት ከኢትዮጵያ ፖለቲካ ፓርቲ እንቅስቃሴ መሰረስ ታገድ ያልቻለ አቅመ ቢስ መሰሪ ሲል የነ ዶክተር ገብረጽዮን ገብረ ሚካኤል ህወሀትን አጣጥሏል። ስምረት ህገወጥ ቡድን በቅርቡ የህዝብ ድጋፍ አለ በማለት ለማለም የተፈናቃዩ ስም ያካሄደው ሰላማዊ ሰልፍ የተለመደ ማጭበርበርና ማታለያ እንደሆነ ህዝቡ በሚገባ ሊገነዘብ ይገባል ብለዋል። ኋላ ቀር ቡድኑ ያለፈ ስህተት አልበቃው ብሎት አሁንም ሌላ የፖለቲካ ክደት እየፈጸመ ይገኛል ያለው ፓርቲ የትግራይ መሬት በወረረ ከያዘው የኤርትራ መንግስት የጀመረው ያልተቀደሰና ህገወጥ ግንኙነት ሌላ ዙር ግጭትና ጦርነት ከመቀስቀስ ያለፈ ውጤት እንደሌለው ሳይታለም የተፈታ ሰላ ነው ብለዋል። ኋላ ቀር ቡድኑ ከኤርትራ መንግስት የጀመረው ህገወጥ ግንኙነት እንዲቆም የፌዴራል መንግስት የሚገባውን ኃላፊነት እንዲወጣ የጠየቀውን ስምረት በሀገራዊ ህጎች ማንኛውም ፖለቲካ እንቅስቃሴ የተከለከለ ቡድን ከአፍራሽ ተግባር በማስቆም ተጠያቂ ነ ማረጋገጥ ይገባል ሲል አክሏል። ስምረት ፓርቲ የትግራይ መሰረታዊ ችግሮች እንዲፈቱና የፕሪቶሪያው ሰላም ስምምነት በሙሉነት እንዲተገበር ከፌዴራል መንግስትና ከአለም አቀፋዊ ማህበረሰብ ተገናኝቶ እንደሚሰራ ማስታወቁን መረጃዎች ያመለክታሉ። የተደፈረውን ግዛትና ተፈናቃዊ በሰላማዊ መንገድ ለመመለስ የሚደረግ ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ሲሉም አቶ አማኑኤል አሰፋም በዚሁ ገልጸዋል። በሺ የሚቆጠሩ ተፈናቃዮች የተገኙበት ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቅ ይበቃል በሚል መሪ ቃል የተዘጋጀው ሰላማዊ ሰልፍም ተካሂዶ ነበር። በሶስተኛ ቀን የተቀዳው ሰላማዊ ሰ በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራ ማቆማቸውን የታደሙበት ነበር። በሰልፉ ማጠቃለያ ጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የሚጠይቅ በርካታ መልእክቶች ተደምጠዋል። በሰልፉ መልእክት ያስተላልፍ የክልሉ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኔ ላሰፋ የተደፈረው ግዛት ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ይገባል ብለዋል። ከተፈረመ ሶስት ዓመት ሊሞላት ወራት የቀሩት የፕሪቶሪያ ሰላምነት የተኩስ አቁም ማስቆም ከዘለለ ተፈናቃይ ደህንነት ማረጋገጥ አቅቶታል ሲሉ ተደምጠዋል። የትግራይ ህዝብ ሉዓላዊ ግዛት ተቀምጦ ከቀዬው ተፈናቅሎ ተሰዶ የማያቋረጥ መከራ ተዘፍቆ ይገኛል ያሉት ምክትል ፕሬዚዳንቱ፣ የፌዴራል መንግስት በጦርነት ያላሳካውን ድል በፕሪቶሪያ ውል ስምነት ስም የተከፈለችውን ትግራይ እንዲትኖር ዴሞክራሲ ለውጥ ለማስቀየር እንደተጠቀበት ሲል ተደምጠዋል። የፌዴራል መንግስት ለሰላም ዋጋ ሰጥቶ እንዲሰራ ድጋሚ ጥሪ አቅርበዋል ያሉት አቶ አማኑኤል የምዕራብ ትግራይ ተፈናቃዮች የኩርድ ህዝቦች ጣፈንታ እንዲደርስባቸው የሚፈቅ ትክክለኛ ያልሆነ ተግባር መቆም አለበት ሲሉ ተናግረዋል። መንግስት ሁሉንም ተፈናቃዮች ወደ ቀያቸው እንዲመልሱ ጽኑ ፍላጎት እንዳለው በተደጋጋሚ መግለጹ አይዘነጋም። የቀድሞ የትግራይ ክልል አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ አሁንም በትግራይ ትርምስ እንዲፈጠር እየሰራ ያለ የህዋት አጀንዳ ተፈናቃዮች ፖለቲካ ፍጆት መጠቀም ተፈናቃዮች ወደ ቀቻቸው እንዳይመለሱ እየሰራ መሆኑን ማስገንዝበው ነበር። የፌዴሪ ጠቅላይ ሚኒስተር አብይ አህመድ ባለፈው ከፓርቲዎች ጋር ባደረጉት ስብስብ ወታ የትግራይ ተፈናቃይ ጉዳይ አንስተው ነበር። የተፈናቃይ ስም መመለስ የሚመለከት መቶ ፐርሰንት ዝግጁ ነን። መቶ ፐርሰንት ነን። ራያ እኮ መልሰናል። ራያ ተመልሷል። የተፈናቃይ ሰው ወልቃየትም እንደዛ አይነት ፍላጎት ያለው ነው ብለዋል። ከጊዜያዊ መንግስት እየተነጋገር ነው። በእኛ በኩል እነኛ ዜጎች የፖለቲካ ፍጆታ መጠቀሚያ ሳይሆን በተቻለው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች ብለዋል። በእኛ በኩል አንድ አንድ አይደለም አስር ጊዜ እቅድ ያወጣ ነው። ከትግራይ ጉዳይ ብዙ የማይደገን የማያሳስብ አይመስላቸውም ሲሉ ገልጸ ዋል ያስጨነቀን ጉዳይ በግልጽ እንዲታውቁ። ግን ትንሽ ዘመን ተቀይሯል። ዛሬ አራትና አምስት ዓመት የነበረው የውጊያ አቅም የነበረው ቴክኖሎጂና ዛሬ ትንሽ ይለያል። በተቻለ መጠን ማክሲመም ውጊያ ብናስቅር ይሻላል። ለምን እንደምታውቁት ባለፈው ውጊያም ያንሁን ተናግር የነበር ከትግራይ ወጣቶች ትግራይነቱ በተለይ ተጎዱ ሰዎች፣ ልም የሚያስገድል ሰዎች ይፎክራሉ፣ አስገዳዮች ይፎክራሉ። ሟች ግን ጉዳዩን ሳያውቅ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትግስት የምናደርግ ብለዋል። ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል ብለን አናምንም እንጂ የሚደረጉ ሙከራዎች አንኮንስቲሽናል ልምዶች እንዳሉ ስለማናውቅ አይደለም በደንብ ነው የምንናየው ሲሉም ገልጸውታል።